ወላጅ አባቴም ቢሆን በዕለቱ በጣም ተናዶ ነበር። ይህ ሰው የህይወትህን መብት በመጋፋት ላይ ስለሆነ ሊመረመር ይገባል ሲል ተናገረ። የተማረው ድሃው አባቴ ማግኘት የሚገባኝን ማግኘት እንደሚኖርብኝ ይነግረኝ ነበር። ቢያንስ ቢያንስ በሰዓት 25 ሳንቲም ሊሆን ይገባል ይላል። ያን የማይረባ ሥራ መተው አለብህ ይለኝ ነበር። በጓደኛዬ አባት አንጀቱ እያረረ ቀዳሜ ከጠዋቱ ሁለት ሰዓት ሲሆን ወደ እነ ማይክ ቤት አመራው። አረፍ ብለህ ተራ ጠብቅ ብሎኝ የማይክ አባት ከመኝታ ቤቱ ጎን ወዳለችው ቢሮ በመግባት ከእይታዬ ተሰወረ። ጓደኛዬን ለማግኘት ቤቱን ሁሉ ብቃኝም ማይክን አጣሁት። በውስጤ መረጋጋት ባይኖርም ከአራት ሳምንት በፊት እዚሁ ቤት ውስጥ ያየኋቸው እነዚያ ሴቶች አሁንም አሉ ብቸኝነት እንዳይሰማኝ በማሰብ ፈገግ ያሉልኝ ይመስለኛል። አርባ አምስት ደቂቃዎች ነጎዱ። ለራሴ መነጫነጭ ጀመርኩ። የማይክ አባት ከሁለት ሴቶች ጋር ሲነጋገርም ሰላሳ አምስት ደቂቃዎች አለፉ። ከዚያም ከአንድ ትልቅ አዛውንት ጋር ደግሞ ለ20 ደቂቃዎች ተነጋግሯል። ቤቱ ወና ቢሆንም እኔም የማይክ አባት እስኪጠራኝ መጠበቄን ቀጠልኩ። ቢሮ ውስጥ ሆኖ ስልክ ሲነጋገር ድምፁን እሰማዋለሁ። እኔን በመናቅ ይሁን እንጃ ሊያነጋግረኝ ግን ፈቃደኛ አልነበረም። ለመሄድ ወሰንኩኝና የማላውቀው ምክንያት ትንሽ እንድታገስ አስገደደኝ። በመጨረሻ ከአስራ አምስት ደቂቃዎች በኋላ ልክ ሦስት ሰዓት ሲሆን ሀብታሙ አባቴ ከቢሮው በመውጣት ድምፅ ሳያሰማ በምልክት ወደ ቢሮው እንድገባ ጠራኝ። እንደሚገባኝ ደሞዝ ጭማሪ ካላገኘ ሥራ የማቆም እርምጃ ለመውሰድ ተዘጋጅቷል በማለት ወደ መቀመጫው አመራ። ቃልህን አልጠበክም፣ አልኩና መቀጠል አልቻልኩም፤ እንባዬ ቀደመኝ። በርግጥ የዘጠኝ ዓመት ልጅ ያን ከመሰለ ግዙፍ ሰው ጋር መነጋገር ይከብደዋል። ከሠራውልህ እንደምታስተምረኝ ቃል ገብተሃል። እኔም በምችለው አቅሜ የቤዝቦል ጨዋታዬን በመተው ስሠራ ነበር። አንተ ግን ቃልህን አልጠበክም። ምንም ያደረክልኝ ነገር የለም። ራስ ወዳድ ነህ። ለሠራተኞችህም የምታስብ አይደለህም። እንድጠብቀህ አደረከኝ እንጂ ምንም ያገኘሁት ነገር የለም። እኔ ልጅ ነኝ፣ እንክብካቤ ያሻኝ ነበር። ግን ምንም ያገኘሁት ነገር የለም። ሀብታሙ አባቴ ከወንበሩ ብድግ ብሎ እያጠናኝ፣ ትኩር ብሎ አየኝ። መልካም ከአንድ ወር ባነሰ ጊዜ ውስጥ እንደ ብዙዎቹ ተቀጣሪዎች እንደምትሆን አልጠራጠርም ነበር አለኝ። ምን ስል ጠየቅኩት፣ የተናገረው እንዳልገባኝ ለማሳወቅ ፈልጌ። ይገባሃል ብዬ አስብ ነበር። አንተ ግን እየጎዳኝ ነው ያለው ብለህ አስበሃል። እንግዲህ መጥፎ ጎንያ ነው። እኔ ግን እያስተማርኩ ነበር ብሎ መለሰልኝ። ምን ምን አስተማርከኝ? ምንም፣ በቁጣ ተናገርኩት። ለመስራት ተስማምቼ በሠራሁበት ወቅት እንኳን ምንም ያዋራሃኝ የለም። ለመንግስት ማሳወቅ አለብኝ። የሕፃናትን መብት የሚያስጠብቅ ሕግ እንዳለ ታውቃለ። አባቴ ደግሞ የሚሰራው እዚያ ነው። ይገርማል አለ በለበጣ አንዳንድ እኔ ጋር የሚሰሩትን ሰዎች መሰልከኝ። እነሱ ወይ ራሳቸው ስራውን ይተዋሉ ወይ እኔ አባረራችኋለሁ አለ። ከእንግዲህ ምን ይሻልሃል? ቃልህን አጠፍክብኝ ሰርቼልህ ምንም ያስተማርከኝ ነገር የለም መለስኩለት እንዳላስተማርኩ በምን አወቅ ብሎ ጠየቀኝ መልካም ሥራ ሰርቻለሁ አንተ ግን አላናገርከኝም አላስተማርከኝም ስል መለስኩለት ማስተማር ማለት ማውራት ነው እንዴ ጠየቀኝ አዎ አልኩት ያ ትምህርት ቤት ብቻ ነው ያለው ፈገግ ብሎ መለሰ። እዚያ ደግሞ ስለ ህይወት የምትማርበት አይደለም። ህይወት በራሱ ትልቅ ትምህርት ቤት ነው። ህይወት ስታስተምርህ ውይይት ወይም ንግግር የላትም። እንድትማር ግን ህይወት ሁኔታዎችን በማሳየት ትገፋፋሃለች። አንተም ማስተማር የምፈልገው ነገር አለ። ይህ ሰው ምንድን ነው የሚለው በማለት ራሴን ጠየቅኩት። ህይወት ራሷ በሁኔታዎች በመገፋፋት ታስተምርሃለች ማለት ነው ዝም ብሎ ለማሳመን በሚል የገለጸልኝ ስለመሰለኝ ስራውን ለማቋረጥ ወሰንኩ። ሕይወት ራሷ ትምህርት ቤት ናት። ከቻልክ መልካም